ሳንጆናት ሳሎንም መኝታ ቤቷም ከሆነው የኪራይ ቤቷ ከአልጋዋ ፊት ለፊት የተሰቀለው ፎቶግራፍ ይህንን ይመሰክራል። ግብጾች የሚታወቁበትን ቤሊ ዳንስ የምታውቁ ካላችሁ በአንዷ ግብጻዊት ዳንሰኛ ቦታ ወጣቷን አስናቀች ወርቁን ተክታችሁ ተመልከቱ። ግራ እጇ ወደ ፊት እንደተዘረጋ፣ ቀኝ እጇ ደግሞ ከማጅራቷ በኩል ዞሮ ከአናቷ በላይ እንደ ኮብራ ወድሯል። ቀሚሷ ከዳሌዋ ጀምሮ ወደ ባቷ ወርዷል። ጥቶቿን ሸፍኖ እስከ ደረቷ ሳንቃ ብቻ የወረደ ቦዲ ይለብሳለች። ሆዷ ክፍት ነው እንደ ግብጾቹ። እንዲህ ዐይነቱን ስዕላዊ ቅርጽ ለማግኘት በየማለዳው፣ በየምሽቱ፣ በየጂምናዚየሙ ላባቸውን የሚያንጠባጥቡ ንስቶችን አስቡ። ሐር ጥቁር ጸጉሯ ተተኩሶ ወደ ኋላዋ ወርዷል። ሀበሻነቷን በሚያጠራጠር መልኩ ከግብፃውያን ዳንሰኞች አንዷን አስመስሏታል። ወደፊት ከተዘረጋ ግራ እጇና በአናቷ ላይ እንደሚናደፍ እባብ ከወደረችው ቀኝ እጇ መሃል እንደ ኪሊዮፓትራ ዓይኖች አጥማጅ ሴራ የረበበበት ፊቷ የአሜሪካዋን ማሪሊን ሞንሮ ባለብዙ ብዙ ፍቅር ሕይወት ይተርካል አስናቀች ወርቁ ክራር ግራፊ፣ የመድረክ ልዕልጅ፣ የፍቅር ንግሥትና የዕድሜ ልክ አገልግሎት የክብር ኪነ ጥበብ ተሸላሚ። ከተኛችበት አልጋ ፊት ለፊቷ በፍሬም የተሰቀለው ወጣትነቷና ዕድሜና በሽታ የአልጋ ቁራኛ ያደረጉት እርጅናዋ አይነፋፈቁ አስናቀች ለኑሮች ሕይወት ደስተኛ ናት። ጸጸት የላትም። እንደ ብዙዎች የጊዜ ተሸናፊዎች ያለፈውን ወጣትነት አሁን እርጅና ባሞጨሞጨው ዓይን እያዩ እንደ ሠራ አይገድል የሚሉትን አስናቀች አትቀበልም። ከአልጋዋ በስተቀኝ በረሮ ከዘጋው ሲዲ ማጫወቻዋ አጠገብ አሮጌ ሶፋዋ ላይ ተቀምጬ በተኛችበት ኒያላ ሲጋራዋን ቡልቅ እያደረገች ታሪኳን ስተርክልኝ ፊቷን ትክ ብዬ አየሁት። ከአናቷ በላይ እንደ ኮብራ ቀና ካለው ቀኝ እጇና ከተዘረጋ ግራ እጇ መካከል በዋለ ፊቷ ላይ የታዘብኩት የክሊዮፓትራ አጥማጅነትና የማርሊን ሞንሮ ፍቅር አዳኝነት አሁንም አስናቀች ፊት ላይ አለ። በእኔ ግምት የሰባዎቹን አጋማሽ የተሻገረው ዕድሜዋ የገጿን ቆዳ ስብሐት ገብረ እግዚአብሔር የፈረንጅ እርጅና ባሉት መልኩ አላጨማድደው። ቆዳዋና ቀለሟ አሁንም ሕይወት ይረጫል። ሳሎንና ጓዳ ቤቷ ያውም የኪራይ ለአንዲት የዕድሜ ልክ የኪነ ጥበብ አገልግሎት ብሔራዊ ተሸላሚ የሚያሳፍር ድህነት ቢሆንም ላስናቀች ግን እንደዛ አይሰማችም። አንድ መልከ መልካምና የአእምሮ ዘገምተኛ ዐሥራ ቤት ቲኔጀር እና የእሷ ታናሽ የሆነችውን ሌላ ታዳጊ ሕፃን የልጅ ልጆች አሳዳጊ የሆነችው አስናቀች ወርቁ በአራት መቶ ብር ጡረታ ልጇንና የልጅ ልጆቿን ከራሷ ጭምር እንዴት አድርጋ ማኖር እንደቻለች የአምላክ ምስጥ ሚስጢር ቢሆንም ባለክራሯ የፍቅር ንግሥት ግን ችግር አታወራም። ተፈለጥኩ፣ ተቆረጥኩ፣ ጀርመን፣ ደቡብ አፍሪካ ውሰዱኝ፣ አድርሱኝ፣ አሳክሙኝ፣ እራበኝ፣ ጠማኝ፣ ወዘተ አትልም። ማለት ካለባት ማለት የሚገባች ብሔራዊ ንግሥት ሆና ሳለች አስናቀች ግን የለም። ሕይወት እንደያዙ ነው። አሁን ለያዝኩት ሕይወት፣ አሁን ለምኖረው ሕይወት ኃላፊዋና ተጠያቂዋ እኔ ራሴ ነኝ የምትል በእርጅና በሕመምና በማጣት መካከል ፍቅርን መጫወት የምትፈልግ የምታምር ሐበሻ ናት። በ1945 በ15 ብር ደሞዝ ከጊዮርጊስ ቤተ ክርስቲያን ፊት ለፊት በሚገኘውና ያን ጊዜ ማዘጋጃ በነበረው የአሁኑ ፍርድ ቤት በተዋናይነት ተቀጠረች። ከዛም በቀደም ተከተል አስቴር፣ ዮሴፍ እናት ዓለም ጠኑ ዋናው ተቆጣጣሪና ኦቴሎ ቴያትሮች ላይ ተወነች። በመጽሐፍ ቅዱሳዊ አስቴርና ዮሴፍ ላይ የተሰጣት ሚና በጣም አስደሳች ነበራ። ከዛም በዋናው ተቆጣጣሪ ላይ የከንቲባው ሚስት፣ በኦቴሎ ደግሞ ግፍ የተፈጸመባትን ቆንጆዋን ዴዝዴሞና ሆና ተውናለች። በእናት ዓለም ጠኑ ግን እብድ ከነወጋየው ንጋቱ ጀምበሬ በላይ ጌታቸው ደባልቄና ዐውላቸው ደጀኔ ጋር አብራ ሰርታለች። ረጅም የተዋናይነትና የክራር ድምፃዊነት ታሪክ ያላትና በጡረታ በ1982 የተገለለችው አስናቀች ወርቁ የወላጆቿ ትውልድ አንኮበር ቢሆንም እሷ ተወልድ ያደገችው ግን እዚህ አዲስ አበባ ነበረ። ሕይወቷ ቀላል አልነበረም። ወላጆቿን ሳታውቃቸው ነው የሞቱት። በክርስትና እናት እጃደገችውና ከእህት ከአክስትና እንደ አክስት ከምትቈጥራቸው ሦስተኛ አሳዳጊ ጋር ከቤት ቤት ፍለጋ መንከራተት የነበረባት አስናቀች ወርቁ ከቄስ ትምህርት ቤት ያለፈ የቀለም ትምህርት የላትም። በጣፋንታ ውሳኔ ራሷን ነው ያሳደገችው። ለፊልም የሚበቃ አስገራሚ የፍቅር ታሪኳን ለዛሬ እንድትሰሙ ፈልጌያለሁ። አጠቃላይ በሕይወቷ ለትዳር የተዳረገችው ገና በዐሥራ አራት ዓመቷ የነበረችው አስናቀች ወርቁ በሕይወቴ ብዙ ሰው አፍቅሬያለሁ ትላለች። ወድጃለሁ፣ ተወድጃለሁ፣ ጠልቻለሁ፣ ተጠልቻለሁ የምትለው አስናቀች ወርቁ የአሜሪካዊቷን ማርሊን ሞንሮን ታስታውሰናለች። በርካታ ናቸው። ከስምንት ቀን እስከ ሰማንያ ቀን የሚዘልቁ በርካታ የፍቅር ሕይወቶችን አሳልፍ ያለሁ የጸና ትዳር ኖሮኝ አውቅም፣ አስቤውም አላውቅም፣ የምትለዋ አስናቀች ወርቁ ከፍቅሯ መካከል የአበበን ፍቅር በተለይ ታስታውሰዋለች። በፍቅር የታወቅኩት በፍቅር የተረበሽኩት በፍቅር የተሸነፍኩት በአበበ ነው ትላለች። አበበና አስናቀች ወርቁ